ባያያዙ ይህን ነበር። በምኑ እ ባያያዙ መጽሐፍ በነጽሁ ከያዝከው አምድ በአምድ ያዘኛል። በነጽሁ ሳትይዘው ስልክ ተቀዶ ምን ብሎ ግን ካለገ ይሄኛው ቢቀር እና ብገዛ እስኪ ብለህ ሳታነበው ያኛው የገዛኸው ደግሞ እዚህኛው ላይ የማታገኘው ነገር ሊኖረው ይችላል። ስለዚህ ዛሬ እናንተን ያገኘናችሁ አያያዛችሁ አያያዛችሁ መልካም ነገር ስለሆነ የረፍት ቀናችንም በተክልዬ ቦታ ደጁን በወጣትነት ዘመናችን መስራት አለብን፣ ደጁን ማስራት አለብን። እኔ ለቤተ ክርስቲያኔ ለማይተሜ ናታኒም ነኝ። ናታኒ ምንድን ነው? እግዚአብሔር ቤት ጠራጊ ደጁን የሚጠብቅ ነኝ። በጉብዝና የወራት ይህን መስራት አለብን ብላችሁ ይህንን የተግና ሃይማኖትን ግቢ ቅጽሩን ውብ አድርጋቸው፣ እስኪ ለራሳቸው አምስት ይህን ደግሞ ስታደርጉ ሽታ አለ፣ ከራስ መታት ይኖራል። ሁሉ ነገር አካባቢ አይደለም፣ ቤታችን እንደምታዩት። እንግዲህ መጽሐፍ ምን ይላል? ያዕቆብ ሁለት አስራ ሰባት እምነት ያለ ምግባር ያለ ስራ የሞተ ነው። ምን ያለ ነው? የሞተ ነው። ስለዚህ ለእናንተ ትምህርት ልሰጥ አይደለም ብቻ፣ ከሁሉ በላይ እግዚአብሔር ይስጣችሁ፣ ጤናችሁን ይስጣችሁ ስራችሁን ይባርክላችሁ። ይሄ የሆነው በዋጂ ስራ ቦታ ያላችሁ እናንተ ናችሁ። ማንም አልቀሰቀሳችሁ። ባለቤቱ ራሱ አልቀሰቀሳችሁ። ልጆቼ እናንተ እያላችሁ ደጄ ይሽተት፣ ልጆቼ እናንተ እያላችሁ ደጄ ይቆሽሽ፣ ልጆቼ እናንተ እያላችሁ ደጄ የውሻ መናኸሪያ ይሁን እናንተ ልጆች አታጸኑልኝም ብሎ እናንተን ነው የመረጠው እንጂ ሌላው ቢመረጥማ ያጸደው ነበር። አንዳንዱ ኮያ እያለ ሄዳ ደግሞ ከዛ ላይ ደግሞ ይከሳል ክሳል እኛ ቢሮው ይከሰሳል። ነገር ግን እናንተ እስቲ ቆይ ሰርተን አጽርተን ተክልዬ ደግሞ ጠይቀን የምናጣው ነገር ይኑር ብላችሁ የምትጠይቁትን ጥያቄ ደግሞ ጻድቁ እንደሚያደርጉላችሁ በማመን ሰርታችኋል። ጤናችሁን ይስጣችሁ። ይህን ቆሻሻውን ያነሳችሁበትን እጅ የወርቅና የበረከት እጅ አድርግላችሁ በቤታችሁ በኑሯችሁ። በእውነት ብዙ ጎዳና አቋርጣችሁ ዛሬ ረፍት ነው፣ ልብስ ይታጠባል፣ እንደ ዓለማዊ አስተሳሰብ። እንደ ቤተ ክርስቲያን ግን ግዝ የምን በዓል የግዝት ባለ ስንት ናቸው? አምስት ናቸው። ስንት ናቸው? አምስት። ማማን ናቸው? ቅዳሜና እሁድ፣ ቅዳሜ በብሉይ እሁድ በአዲስ። ስለዚህ በብሉይ የነበረው ደግሞ ልሽር አልመጣሁም። ምን ልል አልመጣሁም ልሽር አልመጣሁም። ሌላው ሶስተኛው ቅዱስ ሚካኤል፣ ሶስተኛው ማን ነው? አዎ አራተኛው እነቤታችን፣ አምስተኛው ዛሬ። እነዚህ አምስቱ ምንም ስራ እንድንሰራ ለስቃችን አልተፈቀደም። ለምናችን ለስቃ የሚሆን ስራ አልተፈቀደም። ልብስ ማጠብ፣ ጽሁፍ ማስጨጨት፣ ምናምን ማድረግ አልተፈቀደም። ይሄን ቀን ደግሞ ቤተክርስቲያን ሄደን የበረከት ስራ እንድንሰራ የተራበ እንድናበላ የተጠማ እንድናጠጣ የተቸገረ እንድንረዳበት የተፈቀደልን። አዎ እግዚአብሔር ሰራ፣ ሰባተኛዋን ግን አከበራል። ሲያከብር ግን ያስተውል። ሲያከብር ግን ምን አድርጎ ነው? አይ እኔ የሰንበትን አክብሩ ብዬ ላክብር ይገባኛል የስጋ ስራ ትቼ ነው ያለ የመንፈሳዊ ሥራ ግን እንደሰራ ደግሞ መጻጉ ምስክር ነው። አይደለም እ መጻጉ ሄዳ ነው አልጋህን ተሸከም የተባለው መቼ ነው? በሰንበት ነው። መቼ ነው? በሰንበት አይ፣ አልጋውን እንዴት ያሸክሙዋል? ሰንበት ነው አሉ። ከእናንተ መካከል በግ ተፍቶበት በሰንበት የማይፈልግ ማለት ነው አሉ። አያችሁ በጠስቶበት የማይፈልግ ማን ነው? ለዚህም እኮ ዮሐንስ ወንጌል ምዕራፍ አምስት ላይ ይነግራል መጽሐፉ። ሌላው ዮሐንስ ወንጌል ምዕራፍ ዘጠኝ ነው። ከተወለደ ጀምሮ የአይን ቅርጽ የሌለው ሰው ግልጽ ነው አይደል? እኔ ጋር ናቸው። ያንን ጭቃውን እትፍ አድርጎ ቀብቶ ሂድ ታጠብ ያለው ውድ ነው መጽሐፉ። ሄዳ ነው ቅዳሜ። ስለዚህ ሰንበት ለበለ ስራ ተፈጥሮለታል። ለኃጢአት ስራ አልተፈቀደም ለስጋ ስራ አልተፈቀደም እናንተ ዛሬ የሰራችሁ ለነፍሳችሁ ሥራ የእምነታችሁን ስራ ነው የሰራችሁ ማንንም ቀስቀሽ የላችሁ የቀሰቀሳችሁ እሱ ነው እሱ ባይቀሰቀስ እኮ አስበህ ትቀር ነበር ታስባላችሁ አይከናወንም ግን እግዚአብሔር የፈቀደው ስለሆነ እናንተ ሁላችሁ መታችሁ ሰርታችኋል ታምኑበታለች አንዷን መመኝላል

አዎ ገረጋንቲውን ሲደፉ ጭቃውን ሲያነሱ፣ ዛሬ ደግሞ ማህበሩ ማሉ ነው አለ። በዚሁ እንዲያጸኗት እግዚአብሔር ይፍቀድልን። አባል ናቸው፣ ከዛሬ ጀምሮ አባል ናቸው። እንግዲህ በኋላማ የሚቀሪ ልጆቻቸውንም ይዘው መጥተው አባል እንዲሆኑ ጥሪ እናስተላልፋለን። ለሁሉም ግን እግዚአብሔር ይስቀልል። ማንስ ከዚህ በላይ በላይ ግን ማህበሩን ጠበቁት። ከእንግዲህ በኋላ ይሄ ማህበር እውቅና የምንሰጠው ግልጽ ነዋል። ሰጠነዋል። እውቅና የምንሰጠው የዋጅ ድርጅት የቤተ ክርስቲያኑ የጀርባ አጥንት ልጆቻችን ብለን ነው። ያዘ ግልጽ ነዋል። በዋጅ ብትሰሩም ለዚህ ቤተ ክርስቲያን የጀርባ አጥንት። ስለዚህ ስራችሁን በአግባቡ አስተርጓሚዎቻችን ብንመጣ ድርጅት እናንተ ናችሁ። የምትጋብዙ እናንተ ናችሁ፣ ወንበር የምትሰጡን እናንተ ናችሁ፣ መኪና መቆሚያ የምትሰጡን እናንተ ናችሁ። ከእናንተ በላይ ማንም የለም። ስለዚህ ብናጠፋ ምከሩ። ግልጽ ነው አለ ግልጽ አለ። ሁለት አለብን። በተለይኛ ገንዘብ ስና ያንገበገበናል። ምን እንደሆነ ግን እናንተ መከር አባቶች። ይሄ በሚዲያ ከምትለቁን እጫርጋችሁ አባታችን፣ ይሄ ተንቀላሰ ይህ አስቀይሞናል። ቁጭ ብሎ በመነጋገር ችግር ይፈጠራል። ግን የምታሳቅሉ ከሆነ ደሞ ሌላው አትንገር ብዬ በነገረው አትንገር ብሎ ከዛ የነ ከሌ ቤተ ክርስቲያን እናንተ እያላችሁ ይሄ ቤተ ክርስቲያን አሁን ሰው አጣ ማለት አይችልም፣ እንችላለን። ስለዚህ ለልማት ለበረከት እንድንሰራ እንድትሰሩ አደራ። እኔ በእናንተ ዛሬ ተባርኩ፣ እናንተ አስባርካችሁኝ። ስለዚህ አሁን የቀሩት ውሾች ናቸው። ውሾቹንም እናንተ እንደምታስወግዱ ከህደቹ። ምክንያቱም ሰገራ ብቻ እያደረጉ አንዳንዱ ይሰልበናል፣ አንዳንዱ ደግሞ ዜሬ ይላቸው እነሱ ገንዘብ ካየሆን ልብሱን ይሸጧል፣ ጧፉን ይሸጡታል። ይሄ ነው ስም ያለ ግን ልንከበር ሳይሆን ልንዋረድ ልንሾም ሳይሆን እናገለግል ነው የመጣነው። እና የእናንተ አገልጋዮች በመሆኔ ደስ ብሎኛል። እግዚአብሔር ጤናቸውን ይስጣቸው፣ ማህበሩን ያስፋልን፣ ማህበሩን ይጠብቅልን። ቀሲስ ተስፋ ያሉ ማዕዱን ባርከው ጸሎት አድርገው ይሸናቸዋል። ይፈቅዶኛል እግዚአብሔር ይጠብቃቸው። በየወሩ ቃለመገባው ካለው እየመጣሁ ዋስታወታል ቅሪላ ዝማ ለማለት ነው። ከእናንተ ጋር አብረን እንጓጓዛለን፣ አብረን እንሄዳለን እስከ መጨረሻው። ከአንዳንድስ እማገለግ ብንቀየርም አንዳንድ ቀን ማህበሩን ዝር ምሰ እየመጣል። ስለዚህ እግዚአብሔር ከሁላችን ጋር ነ ታችን ቃል ያሰማልን ነገር ነው። ዘመናቸው ሊባርኩልን አሁን ለማታቋቸው እሳቸው ማለት ያው የቤተክርስቲያኑ አስተዳዳሪ ናቸው። ስለዚህ ያው እንደዛ ነው፣ የቤተክርስቲያኑ አስተዳዳሪ ናቸው። እሳቸው ሁልጊዜ ጊዜ ይሄንን ማህበር በጣም ነው ለዚህ ማህበር ብዙ እንትን ያርባ አስተዋጽኦ ያደርጋሉ። በጠየቅናቸው ነገር ሁሉ ይፈቅዱልናል፣ ብዙ ነገር ማለት ነው። ስለዚህ እየተባበሩናል። የሚተባበረን ሰው ካለ ደግሞ እኛ በተን ስራ መስራት ስለዚህ ቀጣይ አሁን ፕሮግራማችን የሆነው ወንድማችን ዘማሪ ተስፋዬ መቶ መዝሙር ያቀርብልናል። በነገራችን ላይ ወንድማችን ዘማሪ ተስፋዬ ሁላችንም ያው ነው ከዚሁ ከጓጀን ሰራተኞች ማህበር ውስጥ ከጽዋ ማህበር ውስጥ የወጣ ልጅ ነው። እግዚአብሔር ጸጋውን ይጨምር። ለፍላችሁ መመረቅ አለባችሁ፣ ማገዝም አለብን ሁላችንም። አሁን እንትን እያወጣ ነው መዝሙር እያወጣ ስለሆነ ሁላችንም መተባበር አለብን። እሱን ግን ሁላችንም እንተባበር። ስለዚህ ወንድማችን ወደ ምድር ይጋብዛል ካሉ በኋላ